በባልሽ ላይ እንደዚህ ማድረግ ኤኒዌይ፣ ይመችሽ አለቻት ትንሱዬ ኪሪ መታለች። ከመጀመሪያው ጀምሮ ተሳያታለሽ። ከመጀመሪያው ይ ነው ሲጀምር እኳ አንድ የሚላት ኦኬ፣ ላንባው እሺ ኢትዮ የሪከርድ ታደርጊዋለሽ። እሺ ተይው። እሺ አንተ ቢሆን ነገር አይተሻል። እሺ ኢትዮ ቤቢ ፖስት አድርጋ የነበረው ያ። እሺ ስለሱንም መጀመሪያ ላይ የአነስቴዚያ አካውንት ነው። እሺ አናስታሲያ አካውንት ነው ከላይ ያለው።

ከዛ ለምን አናድሻለው ዲር፣ ምንም ሳታውቂ ስለኔ ኤኒዌይስ ኢት ሜንስ ሼር አድርጊለት ላይ ሳታውቂ ስለኔ ኤኒዌይስ ኢት ሜንስ የለው ን ሶሞች አለቻት። ከዛ እንዴ ሌላ ፖስት ያላደረግኩት ቴክስት ልላክልሽ ጭራሽ ልጁን እስከ ማስገደል መፍታት ያሰባችሁትን አለቻት። ከዛ ማነው ልጁ? ከዛ በጣም ነውር ነው። ፌክ ኒውስ ያልሽው ውሸት ነው የድሮ ፍቅረኛሽ አለች ን እዚህ ጋር ከላይ የብሩክን አካውንት ላከችላት። ከስር ደግሞ የራሷን የቴሌግራም አካውንት ላከችላት እና ሁኢድስም ማለት ይሻላለው ያለቻት ከዛ ማይዲር ስነ ስርዓት የጎደለው ሰው አይደለሁም እና በጣም ብዙ ቴክስቶች ደርሰውኛል፣ ኢቨን ማይ ሀዝበንድ ኖውስ ኤቭሪቲንግ አለች። ከዛ ኢስ ኖት ፌክ ውሸት ነው እያልሽ ነው በባልሽ ላይ እንደዚህ ማድረግ፣ ኒዌይስ ይመችሽ አለቻት። ከዛ ይሄኛ ቴሌግራም አመጣጥ አልገባኝም። ለምንድን ላከችላት ይሄን ቴሌግራም ላከችላትኝ? ደን መጨረሻ ላይ የኔ እናት እየነገርኩሽ ነው። ጭራሽ እሱ ጋር መልሼ የሚሄድ ሰው አይደለሁም። ጭራሽ ከእሱ ጋር ታይ ብዙ ማታውቂው ታሪክ አለ። አምስት ጊዜ ቺት ሲያደርግብኝ ከያዝኩት ሰው ጋር ልመለስ እንዲህ ላደርግ አይደለም፣ ላወራም ላስበው አልችልም። እሺ ከአንድም ሶስት ጊዜ ሀክ ተደርገናል። ከዚህ በኋላ ምንም ቢባል አይገርመኝም። ጀስት ለልጄ አስቤ እንጂ ለእኔም ለሱም አይደለም። ሁሉንም ስለምናውቀው እሺ። እናቴ ያለቻት ማለት ነው ደን፣ የመጀመሪያው ቴክስት ይሄ ነው። ትንሱ ሚላ ያለች አንበብ። ሪከርድ ስለሆነ እኮ ሚላየ መግባቱ አይቀርም ብዬ ነው። ወይ መጨረሻ ላይ ፎቶቹን እደግምላታለሁ። ይሄኛው ከላይ ያለው ከቪዲዮ ሪከርድ ላይ ነው፣ እሺ ስክሪንሾት የተነሳው ከላይ መጀመሪያ ላይ ጭራሽ በቴሌግራም የሚል ቴክስት አለ። ከዛ ስናፕ ላይ የለሽማ ምን ላድርግ ይላል። አሁን ስናፕ ገባለው እኔ ሰክሬቻት አደርገዋለሁ ከስር ከስር ይጠፋል፣ ኖርማል ነው አላት። አይ በዚህ ይቅር፣ ይልቁንስ ለአብሌክ ሲያሰብኩት በቺቲንግ እንደተያዘ አድርገን በሰዎች ብናሶራበት ሰውም ጥሩ ያደርግ ሰውም ጥሩ ያራግባል። ያኔ አንቺ ደግሞ እያለቀስ እያ እያለቀሽ እየማልሽ ምናምን ላይቭ ቪዲዮ መስራት፣ ሰው ለሴት ስለሆነ የሚያዳላው ያምንሻል። ከዛ ትፈችዋለሽ። ከዛ ትንሽ አረሳስተን አብረን ብንሆንም እንኳን ተመለሱ ነው የሚለው ሰው አለ። ከዛ አይ በኔ አይ በነቸሬ አይ በነቸሬ በኩል ላስታርቃቸው ብለው ቢያስታርቁንስ ይላል። ስሚማ ኤአይ ላይ ሴጣን የሆኑ ጀለሶች አሉኝ ድምፁን ተጠቅመው ከሆነች ሴት ጋር እንዳወራ ማስመሰል ይቻላል፣ ምንም አትለዩም ብታላት፣ ከዛ ጭራሽ ኤአይ በልበል ያስነቃል። ይቀራለች። ቪዲዮ ሲሆን ቪዲዮ ሲሆን እንጂ ቪዲዮ ሲሆን እንጂ እኮ በድምጽ አዲሱ ኤአይ አፕዴት አንቺ ራስሽ አትለየውም። ትንሽ የእሱን ድምፅ ትከቻለሽ፣ እሱን አንብቦ ከዛ ምንም ጽሁፍ ብትሰጭ የራሱን ድምፅ ቁጭ ነው። ከሆነች ቺጋር ቮይስ ወሬ ኦር ስልክ ሪከርድ ማድረግ ነው ከዛ ደግሞ ኦር ሌላ መንገድ የተሻለ ሀሳብ አለችው ሰው ሞር ላንቺ የሚያዝ ነው እና እሱን የሚወቅሰው ሊያራግብም የሚሆነው ይሄ ይመስለኛል። ኦር ደግሞ በሃይማኖት ይላል። በሃይማኖት እንዴት አለች እንደ እሸቱ አይነት ነገር እንደ እሸቱ አይነት ነገር እንዳወራ አይነት ኦር የሆነ እምነት እንደተሳደበ አይነት በቮይስ ኤአይ ማሰራት ኦር ሌላ ነገር ከእምነት ጋር ፈጥሮ ማኖ ማስቦካት አሁን ቶሎ ጨዋታው እንዲያልቅ ያደርጉታል ብዬ የማስበውን ነው ይላል። ከዛ በኤአይ ድምጹን ብቻ ግን ሰው ያምናል ብለሽ ብለ ታስባለ? የሆነ ነገሮች ማሰብ ነው። ለምሳሌ አንቺ ለምሳሌ አንቺ ጋር ብር ሲልክልሽ ስክሪንሾት ምናምን ካለ እሱን ፐርፌክት ኤዲቲንግ ጨማምሮ ቴክስቶች ስልኩ ተጠቅሞ በቃ ያሳምናል። ግን ፈራው ቢታወቅብንስ? እመኝኝ ይሄ ሰው የሚወራ እመኝኝ ይሄ ሰው የሚወራ ያገኝ እንጂ ሳያጣራ አይውልም። ደግሞስ ቢያጣራ እንዴትም አይለየውም እናቴን ይላል። አይ፣ ውሸት ነው ብሎ ማስተባበያ ቢሰጥስ ለህዝቡ። ህዝቡ ማ? አብሌክስ ነው። ቆይኔ ልክልሽ አለው እና ትመሰክር ያለሽ የሆነ ነገሮች አሰርቼ አንቺ ራሱ እውነት እንዳይመስልሽ እንጂ ሎል ይላል ማለት ነው። ከዛ ቀጣዩ የመጀመሪያ ላይ የወጣው ስክሪን ሪከርድ አለ አይደለ? እሱ ነው። አይ ቲንክ በቃ ሄኛው ቴክስት ነው ውስጥ የተደረገው ማለት ነው። ይሄን እንኳን እንዳታረዩ እነዚህ ናቸው። ማለት እንግዲህ አሁን ሀሳብ ያላችሁ ሰዎች ሀሳብ ስጡ። ምን ይመስላችኋል? እነዚህ እነዚህ ቴክስቶች እውነት ናቸው? ያየሁት ቪዲዮ ሪከርድ ላይ ሀቡዬ እሱ አካውንት ላይም ላይክ መግባት ይቻላል። ከዛ በኋላ እኛ እናንብበው። የመጀመሪያውን አላነበብሽውም? ከዛ ስክሪን ሪከርድ የተላካው ስክሪን ሪካርድ ላይ የሚያሳየው እንዴት ነው? እሱ አካውንት ላይ የእሱ ቴሌግራም አካውንት እውነት ነው። ቼክ ሳደርገው የራሱ አካውንት ነው የሚመጣው። አሁን ግን ቴሌግራም አካውንቱ ከላይ ያለው ዳስቢክ የሚለው ጠፍቶ ብሩክ ሆኗል። በአማርኛ ነው የተጻፈው። ግን እራሱ እዚኛው ላይ የነበረው ፕሮፋይል ደግሞ ተቀይሮ ሌላ አዲስ ፕሮፋይል ቀይሮታል። ግን ያኛው ፎቶም አለ ደን አካውንት ውስጥ ስትገቢ የእሱ ቴሌግራም ስክሪን ሪከርዱ ላይ እሱ ቴሌግራም ውስጥ የሚገባል ከዛ በኋላ